ጉዳይ በዋናነት እኔን ይመለከተኛል ማለት ነው። የሚመለከተኝ ምንድን ነው? ለእኔ ወልዴ ወንድሜም የሚተባበረኝም ወይም ደግሞ ያው ላመሰግነው የሚገባ ሰው ነው። ነገር ግን በእኔ በኩል ያለውን ነገር ክሪር የሆነ ነገር ማስቀመጥ ስላለብኝ እዚህ ለምሳሌ አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ ማለት ነው። አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ ምክንያቱም አንዳንድ ችግሮች አሉ። እነዛን ችግሮች ሜዲያ ላይ ሳይሆን ወልዴን አግኝተን ለማናገር ዛሬ ማታ ተቀጣጥረን ነበር። በመጀመሪያ ደረጃ ማለት ነው። ምክንያቱም ዋሽቼ እንደዚህ ነበር ከጀርባ ማለትን አልፈልግም። እንደገና ደግሞ እውነታውን መደበቅ ስለማልፈልግ ማለት ነው። ምንድነው ችግሩ? ሌላ ምንም ችግር ኖሮ አይደለም። ለምሳሌ እኔ የገንዘብ ችግር አለብኝ የገንዘብ ችግር ለምሳሌ ዛሬ ያገኘሁትን ለነገ፣ ነገ ያገኘሁትን ለዛ እያረኩ እያገላበትኩኝ መኖር እንጂ በድርጅቴ ባጀት ኑሮ ይህን ለዚህ ቀን ይህን ለዚህ ቀን ብዬ እየሰራው አይደለም ያለሁት በተለይ በዚህ ሁለት ዓመት በተፈጠሩት አንዳንድ ችግሮች ምክንያቶች በጣም ችግር ላይ ነው የነበርኩት። በጣም ችግር ላይ ሜቢ ከአሁን በፊት ስናገር ለልጆች እንኳን ወተት መግዣ ጭምር ማጣበት ጊዜ አለ ብዬ የተናገርኩበትን ትረሱታላችሁ ብዬ አርቅምት አሁንም መግባት አስጠልቶኝ አሁን እንደዚህ ከጀርባ ብዙ ነገር ወራ ነገር በቃ ብዙ በቃ እንትን ብችት ብችት ብችት በቃ አልሆና ለ ከዛ ሌሎች የኔን በቃ ለእኔ ጥሩ ነገር የሚያስቡ ሰዎች ያንን ነገር እየሰሙ መታመን በቃ መበሳጨት ጀመሩ። ብዙ ነገሮች ተሞክረው ብዙ ነገሮች እየተደረጉ በእኛ ስም ብዙ ነገር መጭበርበር እየተጭበረበሩ ልጆች ምናምን አየሁኝ። ከዛ በቃ ሰለቸኝ። ቢቀር ስቆይ ለምን እኔ እማጣው በዚህ ነገር ብዙ ነገር ነሆነ እየከሰርኩ ያለውት ለምን አላቆም የራሴን ጥቅም ብቻ። የትኛው ክርስቶስ ነኝ? እነሱ ምስጋናው ቢቀሩ እንኳን ስድቡና ትችቱ ካልቀረልኝ ምን አታገለኝ? እና መሲ ለሰ ወይ እኛ እኔ እሺ አመሰግናለሁ። ግን እኔ እግዚአብሔርን ከዚህ በኋላ እኔ ጋር ሰው ከሳችሁ የምትመጡ ሰዎች እራሳችሁ መልሽ እንዲገልብጬ ነው የምከሳችሁ። አንደኛ እኔ ጋር ስትመጡ የተናገራችሁ ሰዎች አላችሁ፣ መታችሁ፣ እዚሁ ገስት ላይ መታችሁ። ወልደ ጊዮርጊስ ይኸው እናንተ ባላችሁ ደረጃ አንደኛ በስልክም አገናኝቻችኋለሁ በስልክም ኑ ልጋፈጣችሁ ብሏችሁ ኖ ህዝብ የፊት ብሏችኋል። ወልደ ጊዮርጊስም ነበርክ ሰው ፊት ነው የምጋፈጠው ብሏችሁ ነው የመጣው። እናንተ እውነት ያላችሁ መስላችሁ መጣችሁ። ኔ ጋር ጠየኩት። ባይዘወይ ማሚ ቅድም ስናወራ በስል ከወልደ ጊዮርጊስ ጋር ሀይለ ቃል ሁላ ተነጋግረናል። እስከ ሰማንያ ሺህ ድርሃም አልተሰጠንም ሚዲያ ወተን እንደዚህ ያልን ሲሉ ኦኬ ብዬ ወልደ ጊዮርጊስን ደውዬ በሀይለ ቃል ነበር የተናገርኩትኝ። እንዴት ነጋዴዎች እንዲ በብሩ በሀዋ ላይ እየሰራችሁት ነው ሁላ ብለሽኛል። ቃል በቃል ነው ያልኩት። ምክንያቱም እዛ ሰው ፊት ለፊትም ብያ ያለው እናንተ ሀቅ ካላችሁ ትክክለኛ ሀቀኛ ከሆናችሁ ለእኔም እሱም ስልክ ላይ እያለ የተናገራችሁትን ኑ ሰው ፊት ድገሙት፣ እሱ ይዋረድ። ከዛ በተረፈ ግን አሁን ተጠርታችሁ ካልመጣችሁ ግን ውሸታም እናንተ ናችሁ። ምንም ላደርጋቸው አልችልም። እሱ ሀቀኛ ነው ማለት ነው። ሽምጥጥ እንዳታደርጉ ኑ። እራሱንም አገናኘቻቸዋለሁ በስልክ ስናወራ ማሚ ያሉኝን እንዳለ ዝርግፍ አርጌ ለወልደ ጊዮርጊስ ነገሬው፣ እንዲህ እንዲህ ብላችሁኛል፣ እንደዚህ እንደዚህ ብላችኋል፣ ይሄንን ይሄንን ነገር ደግሞ እንድታስተካክልላቸው ነው። እሱ ሲጠይቃቸው እነሱ የሚሄዱት በሌላ እንትን ነው። ስለዚህ ኑ። ወልደ ጊዮርጊስ ይኸውና ፊት ለፊታችሁ ነው። ኑና ለእኛ የነገራችሁንን እንደዚህ እንደዚህ ብላችሁ ንገሩ። ከዛ በተረፈ ግን መታችሁ ካልተናገራችሁ ግን ወር ነው የሚሄድባችሁ። ስማችሁ ሳልጠቀስ ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኝ እኮ የዛኔ የተከሰሰ ጊዜ ለምኝ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጄን ውዳጇል ልጅን ኢንሳይ እንደዚህ አድርጌ ያስተውኩለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ ኔ ቀጥታ እኔ ጋር ደግሞ እ እሱ ጋር ሂጅ እዛ ቁጭ ብዬ ከእሱ ጋር ላውራ እንዴ በጣም ብዙ ስራ ለኝ እኮ እና የመሰላቸው ይኸውልሽ ሙኒት ይህንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስ እና የሀበሻ ቀሚስ እና እንትን ብቻ ዴሊቨር ልናደርግ እየከፈት ነው የመሰላቸው ቢዝነሱ እሱ ነው የመሰላቸው በዚህ ልክ የመጣ ነው። አንደኛ የኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበር መሰለሽ ሙኒት፣ እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን፣ ትናንሽ ነጋዴዎችን ኦርደር አትስጡት የእናንተን ደንበኞች ስልክ ከያዘ በኋላ የራሱ ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ እኛ ችግር የለም እሱ ሲመጣ ስራችን ጨምሯል የጨመረው ደግሞ የራሱ ነው እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምር እኛ ኦርደር እንግባ ዴሊቨሪ ከአንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው ታመው መታከሚያ የሌላቸው አሉ እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው እንትን የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደረጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየነው ኦርደር ከተባልኩ ደግሞ ረ የድርጅት ድክመት ነው። ድክመቴን እቀበላለሁ። በአንድ ቀን የሚያደርስ ድርጅት ጋር ከዚህ በፊት ከነበራቸው ድርጅት ጋር ይቀጥሉ። እኛ ደግሞ የሚጠብቁንን የሚታገሱንን አመላቸው ባህሪያቸው የተግባባ ናቸውን ይዘን እንቀጥላለን። ምክንያቱም አሁን እንትን እያደረግን ያለ ነው። ከመቶ ስልሳ አምስት አካባቢ ነጋዴዎች ነው።